ባለፉት ስድስት ወራት የተከሰተው የወባ ወረርሽኝ አምና በተመሳሳይ ጊዜ ከነበረው በሁለት እጥፍ ጨምሯል። የወባ ወረርሽኝ ስርጭት ተፈናቃይ ዜጎች በሰፈሩባቸው አካባቢዎች እንዲሁም የመስኖ ስራና የስንዴ ልማት ባሉባቸው ቦታዎች ላይ በእጅጉ መጨመሩን መረጃዎች ያመላክታሉ። የመንፈቅ አመት ሪፖርት በዋነኝነት ያተኮረው በኢትዮጵያ ከ2016 ዓ ም አጋማሽ ጀምሮ ብቻ 658 ሰዎች በወባ ወረርሽኝ ህይወታቸው አልፈዋል። አድማጮች ለመሆኑ የጤናችሁ ነገር እንዴት ነው? በዛሬው የጤናችን ሰዓት እየተንሰራፋ የመጣውን የወባ ወረርሽኝ እንደ ጤና ሚኒስቴር ምን እየተሰራ እንደሆነና የዘንድሮ ዓመት የወባ ወረርሽኝ ቀንን በተመለከተ ከጤና ሚኒስቴር ሚኒስትር ዴኤታ አቶ ደረጀ ዱጉማ ጋር ቆይታ አድርገናል። የዓለም የወባ ወረርሽኝ ቀን እንደ ኢሮፓያን አቆጣጠር ከ2008 ዓመተ ምህረት ጀምሮ በዓለም አቀፍ ደረጃ ሲከበር መቆየቱን የገለጹት ሚኒስትር ዴኤታው የዘንድሮ በሀገራችን የሚከበረውን የወባ ወረርሽኝ ቀን እንዲህ ያብራራሉ። ከ2008 ለፈረንጆቹ አቆጣጠር ጀምሮ በዓለም አቀፍ ደረጃ በሀገራችንም በአፍሪካም የዓለም የወባ ቀን ሲከበር ቆይቷል። የዚህ ዓመት መሪ ቃል አዳዲስ ፈጠራዎችንና ሀብትን በማቀናጀት በሁሉ አቀፍ ቁርጠኝነት ወባን እንግታ በሚል ነው። በዓለም አቀፍ ደረጃ የዓለም ጤና ድርጅትም እና ሌሎችም ወሳኝ የሆኑ አካላቶች በጋራ ያስቀመጡት መሪ ቃል ነው። መሪ ቃሉ በአጠቃላይ ሶስት ጉዳዮችን የሚያመላክት ነው። አንደኛው ፈጠራን ማከል አስፈላጊ የሚሆንበት ጊዜ ላይ እንዳለን የሚያሳይ ነው። ወባን መከላከል፣ መቆጣጠር ከዚም ደግሞ ማስወገድ በተለመደው መንገድ ብቻ የሚመጣ ሳይሆን ፈጠራዎችን መጨመር፣ በፍጥነት መተግበርን የሚጨምር ስለሆነ በተለየ መንገድ በተለይ አዳዲስ ቴክኖሎጂዎችና አሰራሮችን መጠቀም እንዳለብን የሚያመላክት ነው። ሚኒስትር ዴታው በስፋት እየታየ ያለውን የወባ ወረርሽኝን ተከትሎ በሀገር ውስጥ ወባን መከላከልና መቆጣጠር የሚያስችል ሀብት ማሰባሰብና አቅም መገንባት ማስፈለጉን አንስተዋል። ሁለተኛው ሀብትን ማሰባሰብ ማቀናጀት ነው። የሀገር ውስጥ ሀብት ከማህበረሰባችን ማህበረሰባችን ከመንግስት እንዲሁም ደግሞ አገር በቀል ተቋማትን ጭምር በማስተባበር ተጨማሪ የአገር ውስጥ ወባን መከላከል መቆጣጠር የሚያስችል አቅም መገንባት መቻል አለብን። በድጋፍ ብቻ ይመጣ ሳይሆን የአገር ውስጥ አቅምን ማጠናከር እንዳለብን የሚያሳይ ሲሆን፣ ሶስተኛው በመሪ ቃል ውስጥ የተመላከተው ሁሉ አቀፍ ቁርጠኝነት ነው። በተለይ እንግዲህ ሀያ ሰላሳ በፈረንጆቹ አቆጣጠር ዘላቂ ልማት ግቦችን የመጨረሻ የምናሳካበት ጊዜ ነው። ከዚያ ጋር ተያይዞ በአጠቃላይ በጤና ሶስተኛው የዘላቂ ልማት ግብ እዛ ውስጥ ደግሞ ወባ ራሱን ችሎ የተቀመጠ ሲሆን ያንን ግብ ለመምታት ከፍተኛ ቁርጠኝነት ከመንግስት፣ መንግስታዊ ካልሆኑ አካላት፣ ከማህበረሰብ፣ ከሌሎችም ተቋማት ስለሚያስፈልግ የበለጠ ቁርጠኝነታችንን የምናጠናክርበት በቅርብም ደግሞ ሁላችሁም እንደምታውቁት ከፍተኛ የሆነ የወባ መጨመር ስለታየ ይሄን ለመቀነስ እና ግባችንን ለመምታት ቁርጠኝነት ያስፈልጋል የሚለውን ሶስት ጉዳዮችን ያቀፈ ነው። የዘንድሮ የወባ ወረርሽኝ ቀን ሚኒስቴር መስሪያ ቤቱ ከጅማ ዩኒቨርሲቲ ጋር በመሆን ሳይንሳዊ ጉባኤን ያካሄዳልም ተብሏል። ይህም ወባ ላይ የተሰሩ ምርምሮችን በይፋ የሚገለጹበትም ይሆናል ተብሏል። የበልግ ዝናብን ተከትሎ ዝቅተኛ የወባ ስርጭት ከፍ የሚልበት ጊዜ ስለሚሆን ስራዎች እንደሚኖሩም ሚኒስትር ዴታው ተናግረዋል። በሀገራችን ባለፉት ስምንት ወራት ወባን መከላከልና መቆጣጠር ጋር ተያይዞ የሰሩ ስራዎችን በደንብ የሚገመገምበት ይሆናል ማለት ነው። ከዚህ ጋር ተያይዞ የማህበረሰብ ንቅናቄውን በከፍተኛ ደረጃ የምናሻሻልበት በተለይ ደግሞ የበልግ ዝናብን ተከትሎ ከመጋቢት ወር በኋላ ሁሌም የአመቱ ማይነር ትራንስሚሽን ወይም ደግሞ ዝቅተኛ የወባ ስርጭት ከፍ የሚልበት ጊዜ ነው። ለሱ ግብአት የሚሆኑ ስራዎች የሚሰሩበት እንደሆነ ለይተን ሰፊ ስራዎች የምንሰራበት እንደሆነ መራ ግብሮቹ ከዚያም በማስቀጠል በእያንዳንዱ ክልል ወረዳ ተመሳሳይ ንቅናቄዎች የሚደረጉ ይሆናል ማለት ነው። የዓለም ወባ ቀን ዓላማው ሶስት ነገሮች ናቸው። አንደኛው ባለፉት ጊዜያት ወባን ለመከላከል ለመቆጣጠር ያገኘናቸውን ስኬቶች ተሞክሮዎችን ለይተን የምናስፋፋበት ሁሉም ቦታ ላይ እነዚህ ተሞክሮዎች እንዲሰፉ እንዲተገበሩ የምናደርግበት ንቅናቄ ነው። ሁለተኛው ዓላማ የተለያዩ ክፍተቶች በየቦታው ተለይቷ እነዚህን ክፍተቶች የምናርምበት እንዳይደገም የምናደርግበት አጋጣሚ ነው የምንፈጥርልን። ሶስተኛው ደግሞ ማህበረሰቡን የበለጠ ንቅናቄ የምንፈጥርበትና ግንዛቤው ከፍ ብሎ ኃላፊነቱን በአግባቡ እንዲወጣ የምናደርግበት ንቅናቄ ነው ነ ሶስት ዓላማዎችን ይዞ የሚከበር ቀን ነው። በተያያዘም አሁናዊ የወባ ስርጭት ምን እንደሚመስል የተገለጸ ሲሆን በኢትዮጵያ አሁን ላይ ከ75 በመቶ በላይ የሚሆኑ አካባቢዎች ለወባ ተጋላጭ መሆናቸውን ተገልጿል። እንደምታወቀው እንግዲህ የዓለም ጤና ድርጅት እንዳሳየው የአንድ ዓመት በዓለም አቀፍ ደረጃ የወባ በወባ የተያዙ ሰዎች ቁጥር ከ263 ሚሊዮን በላይ እንደሆነ የዓለም ጤና ድርጅት በቅርብ ይፋ አድርጓል። ይሄ ከዚያ በፊት ከነበረው በ11 ሚሊዮን የጨመረ እንደሆነም መረጃዎቻችን ያሳያሉ። ከዓለም ጤና ድርጅት የወሰድ ነው። አብዛኛው ከ94 ፐርሰንት የሚሆን የወባ ህሙማንና ሞት ደግሞ ያለው በአህጉራችን በአፍሪካ እንደሆነም ይህ ጥናት ይፋ አድርጓል። ወደ ሀገራችን ኢትዮጵያ ስንመጣ ሁላችሁም እንደምታውቁት ከ75 ከመቶ በላይ የሚሆን አካባቢዎቻችን የበለጠ ለወባ ስርጭት ተጋለጡ እንደሆነና በርካታ ማህበረሰባችንም እዚሁ አካባቢ ላይ እንደሚኖር ይታወቃል። ከዚሁ የተነሳ ባለፉት ስምንት ወራት ከሀያ ሚሊዮን በላይ የሚሆኑ ሰዎች ወባ በደማቸው ሲኖራል ተብሎ የተገመቱት ምርመራ የምርመራ አገልግሎት አግኝቷል። በርካታ ነው ማለት ነው። የመርመር ነው። ይሄ እንግዲህ አብዛኛው ቤት ለቤት በመሄድ ማንም ሰው ወደ ጤና ተቋም ሳይመጣ ቤት ውስጥ ሆኖ እንዳይታመም ለመከላከል ቤት ለቤት ሂደን ምርመራ ያደረግንበት ነው። ቤት ለቤት ብቻም ሳይሆን ማህበረሰባችን ወደ ገበያ ቦታ፣ ወደ እምነት ተቋማት፣ ወደ ተለያዩ ቦታዎች ሲሄድ ለወባ እንዲመረመር አድርገናል። ይሄ የታመመ ሰው ብቻም ሳይሆን ያልታመመውንም ጭምር አንዳንድ ጊዜ ወባ በደማቸው ውስጥ እያለ ምልክት የማያሳዩ ስለሚኖሩ እነሱንም ጭምር ምርመራ አድርገናል። እንደዚህ ዓመት በርካታ ምርመራ አድርገን አናውቅም። ይህም በማድረጋችንም አንዳንድ ሰዎች ወባ በደማቸው እያለ ህመሙን እያስተላለፉ ግን ብዙ የማይታመሙ ሊኖሩ ይችላሉ። እነሱንም ጭምር ለማከም ወደ ሕክምና እንዲመጡ ለማስቻልም ተብሎ የተሰራ ነው። በባለፉት ስምንት ወራትም ከ20 ሚሊየን በላይ ምርመራዎች መደረጉን ነግረውናል። በስምንት ወራት ውስጥም 8.2 ሚሊየን በላይ የሚሆኑ ሰዎች በደማቸው ወባ መገኘቱን ሰምተናል። የወባ በሽታ ጫና ያለባቸው አካባቢዎችን ለመቀነስ ሚኒስቴር መስሪያ ቤቱም ስራዎች ነበሩኝ ብለዋል። ከዚህ ውስጥ በባለፉት ስምንት ወራት 8.2 ሚሊየን በላይ የሚሆኑ ሰዎች በደማቸው ወባ ተገኝቶ ህክምና በአግባቡ በሁሉም ደረጃ አግኝቷል። አንዳንዱ እዚያው በጤና ኪላ ከዚም በጤና ጣቢያ በሳልም ደረጃ ቤት ለቤትም ሲሄዱ ጤና ሙያተኞቻችን ህክምናውንም እንደሰጡ በዚሁ አጋጣሚ መናገር እፈልጋለሁ። በዚህ ዓመት ከፍተኛ ርብርብ ነው የተደረገው። ከፍተኛ የወባ ጫናን ለመቀነስ ታስበው ያም በማድረጋችን ከዚህ ቤት በተደጋጋሚ ስንገልጽ እንደነበረው 222 ወረዳዎች ከፍተኛ የወባ ጫና ያለባቸውን ለይተን በሁሉም ክልሎች ውስጥ ሰፊ ስራዎችን ሰርተናል። በእነዚህ 222 ወረዳዎች የዛሬ ስምንት ወር አካባቢ ጫናው ከ76 ፐርሰንት በላይ የሚ የሚሆን እነዚህ ወረዳዎች ላይ ነው። የእነዚህ ወረዳዎች ጫና በአሁኑ ሰዓት ላይ ሲታይ በእጅጉ በመቀነስ ወደ 40 ፐርሰንት ዝቅ ብሏል። ስለዚህ ወደ 60 ፐርሰንት የሚሆን እንዲቀንስ ተደርጓል ማለት ነው። በእርግጥ ይህንን ስንል ሌሎች ወረዳዎችም ትኩረት የሚሹ አሉ። በአጠቃላይ አሁን ያለው ሁኔታ ከአምናው ጋር ተመሳሳይ ምጣኔ ላይ ደርሰናል። ከዚህ ቀደም ወባ በማይከሰትባቸው አካባቢዎች ላይ ስርጭቱ እየተስተዋለ እንደሚገኝ የህዝብ ተወካዮች ምክር ቤት የጤና የማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ በስብሰባው ወቅት ተናግሯል። በማሳያነትም የአዲስ አበባ ከተማን ጠቅሰዋል። በመዲናዋ አዲስ አበባ የወባ ወረርሽኝ ከ17 ሺህ በላይ የሆኑ ሰዎችን ማጥቃቱ ተገልጾ ነበር።